ሰላም እናንተ ተመልካቾች፣ እኔ ዶር ረቫቲ ራማስዋሚ ነኝ ከአፖሎ ሆስፒታል ሴኩንደራባድ የቢሮ ሂስተሮስኮፒ ብሎ የሚታወቀውን ስም ሁላችሁም ሰምታችኋል። ይህ በጣም ቀላል ሂደት ሲሆን ወደ ቢሮያችን ቀጥለው በመግባት ሂደቱን እናደርጋለን እና እሶን ቀጥለው ስራዎትን ሁሉ ማከናወን ይችላሉ። ይህ በአብዛኛው ላይ ያልተለመደ ደም መፍሰስ በጣም ብዙ ወይም በጣም ትንሽ ደም ለሚፈሱ ሴቶች፣ ለማይጸኑ ሴቶች እንዲሁም የማህጸኑ ውስጥ ሌሎች ችግሮች ለማወቅ ይደረጋል። እኛ ከተለመዱት ሂስተሮስኮፖች ግማሽ መጠን ያላቸውን መሳሪያዎች እንጠቀማለን። ስለዚህም የአናስቴዥያ መስጠት አያስፈልግም። ቀደም ብለው ምንም የምርመራ ሂደት ማድረግ አያስፈልግዎትም። ቀደም ብለው መጾም አያስፈልግም። ቀጥለው ብቻ በመግባት ሂደቱን በማድረግ ምንም አይነት ህመም በችምር አይሰማውትም እና ሂደቱ ከተጠናቀቀ በኋላ በቀጥታ ጤናማ ሁኔታ ውስጥ ይሆናል። ለምን እንደዚህ ያሉ የቢሮ ሂስትሮስኮፒዎችን መስራት አስፈላጊ ነው? የሚሰጠው ጥቅም ከሆነ የማህፀኑ ውስጥ ሲያዩ የተሻለ ህክምና ማድረግ ይችላሉ። እኛ ዲናሲ ወይም ዲላቴሽን እና ኩሬታጅ ተብሎ የሚታወቀውን ነገር ስናደርግ ያለ ሁኔታ ነበር። ይህ የአይን አይታ የሌለው ሂደት ሲሆን ከማህፀኑ ውስጥ ሳንመለከት ቢዮፕሲ እንወስዳለን። ስለዚህ የቢሮ ሂስተሮስኮፒ የበጣም ቀላል መንገድ ሲሆን የማህፀኑ ውስጥ በቀጥታ እንድንመለከት ያደርገናል። ችግሩ የት እንዳለ ማየት እንችላለን። ችግሩ በዚያው ቦታ በቀጥታ ማስተካከል እንችላለን። ብዙ ጊዜ ችግሩን በቢሮ ማቅረብ ማድረግ እንችላለን። ስለዚህ ይህ በሂስተሮስኮፒ ውስጥ ከተለዋዋጅ ቴክኒኮች አንዱ ነው። አመሰግናለሁ።